የሃይማኖትና የአምልኮ ስርዓት ከሰው ልጅ ጋር በእጅጉ የተቆራኘ ነገሮች ናቸው። ታዲያ ክፍለ ዘመናትን ያስቆጠሩና የዓለምን ታሪክ በሰፊው የቀየሩ ሃይማኖቶች እንዳሉ ሁሉ ከቅርብ ዘመናት ወዲህ በተለይም ከሁለተኛው የዓለም ጦርነት በኋላ በግለሰቦች የሚፈጠሩ ሃይማኖቶች ተበራክተዋል። አብዛኛው ጊዜ እንደ ቀልድ የሚወሰዱት እነዚህ ሃይማኖቶች ቀስ በቀስ ግን መሰረት እየጣሉና እየተደራጁ አለፍ ብሎም ከነባር ሃይማኖቶች አንዳንድ ልምዶችን እየወሰዱ የተደራጀ የእምነት ቦታና የአምልኮ ስራ ሲመሰረቱ ይታያል። እነዚህ የፈጠራ ሃይማኖቶች የሚያምኑበት ነገር ደግሞ ለአብዛኛው ሃይማኖተኞች በተለይም በክርስትና እምነትና በእስልምና እምነት ላይ ላሉ ሰዎች ጆሮን ጭው የሚያስብሉና አንዳንዴም ሰምቶ አለመሳቅ የማይቻልበት ሁኔታ ላይ የሚጥሉ ናቸው። አንዳንዶች በዓለም ላይ ያሉ ታዋቂ ሰዎችን እንደ አምላክ የሚያመልኩና መፈጠራቸውንም ለማያውቁ ታዋቂ ሰዎች ጸሎት የሚያደርሱ ሲሆን ሌሎች ደግሞ በተለየ ሁኔታ አፈጣጠርን ሲያመልኩ እንመለከታለን። መጀመሪያ የምናየው ሃይማኖት ትላልቅ መቀመጫና ከርቪ የሆነ የሰውነት ቅርጽ ያላቸው ሴቶችን የሚያመልክ ሃይማኖት ነው። የዚህ እምነት ስያሜውም አዲኖቶሎጂ ይባላል። በመጀመሪያ ጊዜ ላይ ለሰማው ሰው እጅግ ግር አጋቢ ነው። በተለይም በወግና ስርዓት በምትታወቀው ሀገራችን ኢትዮጵያ እንዲህ አይነት ነገር ጭራችኑ ለማሰብ ከባድ የሆነ ነገር ነው እስኪ ያስቡት ሰዎች ተሰባስበው ስርዓትና ሕግ አውጥተው የሴት መቀመጫ ሳይመልኩ አጃይብ ነው። መቼም አዶኒቶሎጂ የሚለውን ስያሜ ያገኘው ከሃይማኖቱ ንግስ ፈጣሪ አዶኒ ነው። እንደ ኤሮፓያኖቹ አቆጣጠር በ2009 ዓመተ ምህረት የተመሰረተው ይህ እምነት ከላይ ከሰማይ የመጣልኝ ትዕዛዝ ነው በሚለው ንጉስ አዶኒት መሰረት ነው የአምልኮ የተጀመረው። መስራቹ አዶኒስ እንደሚናገረውና ተከታዮቹ እንደሚያምኑት አዶኒስ ሰው የሆነ አምላክ እንደሆነና ይህም እምነት የተቀበለው እንደ አውሮፓውያኖቹ አቆጣጠር በጃንዋሪ 3 1996 ሊሻማል በተባለች ትልቅ መቀመጫ ባላት መልአክት ታዞ ሃይማኖቱን እንደ መሰረተ ይናገራሉ። ከዛም ሃይማኖቱ የሚያቋቁሙበት ጊዜ አሁን እንዳልሆነ ተነግሮት እንደ አውሮፓውያኖቹ አቆጣጠር እስከ 2009 ዓ.ም ድረስ እንደጠበቀ ገልጿል። መቼም እህ ብለን ካዳመጥን ማን ሰማው ጉድ የለም። የዚህ እምነት ተከታዮች ጸሎትና የአምልኮ ስርዓትም አላቸው። ትላልቅ መቀመጫ ያላቸው ሴቶች የተመረጡና እነሱ በማህበረሰቡ መካከል ማሞገስና ከፍ ከፍ ማድረግ ለትልቅ የመገለጥና የመንፈሳዊነት ደረጃ እንደሚያደርስ ይናገራሉ። የዚህ እምነት ተከታዮች ቁጥር ትንሽ የሚባል አይደለም። በዓለማችን ላይ ወደ 20 ሚሊዮን የሚጠጉ አዶኒቶሎጂስቶች ያሉ ሲሆን በስፋት የሚገኘው ደግሞ በሰሜንና በደቡብ አሜሪካ ጉራቶች ላይ ነው። የራሳቸው ማምለኪያ ስፍራ ያላቸው ሲሆን አሁን ላይ ከአንድ ሺ በላይ ማምለኪያ ቦታዎችን ለመገንባት እየተንቀሳቀሱ ይገኛሉ። እምነቱ እኔ ስለምን ይቀርብኛል በሚል ይመስላል። የራሱ መጽሐፍትም አለው። በ2011 ዓ.ም. ምህረት ለህትመት የበቃው መጽሐፍታቸው በራሱ በንጉስ አዶኒስ የተጻፈ ነው። የተለያዩ ትዕዛዞችና ከኤልሻማል የተቀበላቸው ንቀቶችም አካቶበታል። ነገርየው ሴቶችን የሚያሞግስና የሚያመልክ ይመስል እንጂ በከፍተኛ ሁኔታ ስጋዊ ፍቶት ማርካት ላይ ያተኮረና ውስጡም ሴቶችን ለስጋዊ ፍላጎት ብቻ መፈለግ ላይ ትኩረት ያደረገ ነው። ይህም ሰዎችን ከትክክለኛውና ከጤናማው መስመር የሚያስወጣ ነገር እንደሆነ በግልጽ ማየት ይቻላል። ፕሮግራሙ ላይ ብዙ ታዳሚዎች የነበሩ ሲሆን ቤተክርስቲያን ክርስቲያን ውስጥ ቢዮንሴን አምጥተው ሳያመልኩና ረንዳውም አንዳንድ የነገረ መለኮት አስተማሪዎች የተሻለ መረዳት አላት ብለው ሲናገሩ ተሰምተዋል። ነገሩ የከፋ ያደረገው ይህ ሁላ ነገር የሚካሄደው በቤተክርስቲያን ውስጥ መሆኑ ነው። ሌላው ታዋቂና ቤተ እምነት እስከ ማቋቋም የተደረሰለት የቀድሞ የአርጀንቲና የምንጊዜ ምርጡ የእግር ኳስ ተጫዋች ዲያጎ አርማንዶ ማራዶና ነው። ስያሜውም ኢግሎሺያ ማራዶኒያ ወይም የማራዶና ቤተ እምነት ማለት ነው። ሃይማኖቱ የተቋቋመው እንደ ኤሮፓያኖቹ አቆጣጠር ኦክቶበር 30 1998 ዓም ላይ ነው። ጊዜው የማራዶና 38ኛ የልደት በዓል ሮዛሪዮ በምትባል ከተማ ውስጥ እየተከበረ ነበር። ታዲያ ሶስት የማራዶና ቀንደኛ ደጋፊዎች ሄክቶር ካምፓማር፣ አልጂንድሮ ቬሮን እና ሄርናን አሚዝ ናቸው ሃይማኖቱን ያቋቋሙትም። አንዳንዶች ከሃይማኖት ይልቅ ሲንክሪቲዝም ነው ይላሉ። ይህም ማለት የተለያዩ እምነቶችንና እሳቤዎችን እንደ ላይ በማድረግ የሚፈጠር አዲስ እሳቤ እንደማለት ነው። አልጃንድሮ ቬሮን እንደሚለው እኔ ሃይማኖቴ ካቶሊክ ሲሆን፣ በልቤ ውስጥ ያለው እምነትና ሃይማኖት ደግሞ ዲያጎ ማራዶና ነው ሲል ተደምጧል። ከካቶሊክ የተቀዳ ስርዓትም አካተውበታል። የማራዶና አምላኪዎች ዘመንን የሚቆጥሩት ማራዶና ከተወለደበት 1960ዎቹ አንስተው ነው። ቤተ እምነቱ በተለያዩ የዓለም ክፍሎች የተሰራጨ ሲሆን ከእነዚህም መካከል በስፔን ጣሊያን፣ ጀርመን፣ ዩናይትድ ኪንግደም፣ ጃፓን፣ ብራዚል፣ ሜክሲኮ እና ቺሊ ይጠቀሱበታል። 9000 በላይ ተከታዮችም አሉት። እምነቱ ልክ እንደ ክርስትና አስርቱ ትዕዛዛትም ያለው ነው። እነሱም ኳስ በምንም አይነት ሁኔታ መንገላታትና ያላግባብ መቀመጥ የለበትም። ኳስን ከምንም ነገር በላይ ወደድ። ለኳስና ለዲያጎ በሁኔታ ላይ ያልተመሰረተ ፍቅር ይኑርክ። አርጀንቲና ማሊያ ጠብቅ። ማራዶና የሰራቸውን ተአምሮች በዓለም ዙሪያ እየሄድ ካውጅ። እሱ የተጫወተባቸው ስቴዲየሞችና ቲሸርቶችን አክብር። ማራዶናን የአንድም ክለብ አባል እንዳታደርገው። የቤተ እምነቱ ስርዓትና አስተምሮዎች በዓለም ዙሪያ እየሄድ ካስተምር። ዲያጎ የመሃለኛው መጠሪያ ስምህ አድርገው የመጀመሪያ ወንድ ልጅ ስምክ ዲያጎ ይሁን የሚሉ ትእዛዛቶች ናቸው። ምን ያህል ቢከተሉትና ቢያደንቁት ነው በዚህን ደረጃ ላይ መልኩት። የፈለጉትም ሌላውና ብዙዎችን ለሞት የዳረገው የሃይማኖት እንቅስቃሴ ደግሞ ኤቨንስ ጌት ወይም የገነት መግቢያ የተባለው ነው። የተመሰረተው በ1974 ዓ.ም በማርሻል አፕል ዋይትና በቡኒ ኔትል ነው እነዚሁ ለግለሰቦች በ1972 ዓ ም ከተገናኙ በኋላ መንፈሳዊ ጉዞዋቸውን እንደጀመሩ የሚናገሩ ሲሆን በዚህም ጉዞዋቸው የራእይ መጽሐፍ ላይ ያለውን ነገር በአይናቸው መመልከት እንደቻሉ ለተከታዮቻቸው ይናገራሉ። በዚህም በ1970ዎቹ አጋማሽ በመቶዎች የሚቆጠሩ ሰዎች እምነቱን ተቀላቅለው ነበረ። በ1976 አዲስ የሚቀላቀሉ ሰዎቹን አስቁመው ባለው ብቻ መንቀሳቀስ ጀመሩ። ኒው ኤጀን የክርስትና ዳግም ምጽአትና የዩፎሎጂን እምነት አንድ ላይ በማድረግ የተፈጠረ እንቅስቃሴ እንደሆነ ምሁራኖች ይናገራሉ። ዋና እምነታቸውም አሁን ያሉበትን ሰውኛ ተፈጥሮ በመካድ ወደ ተለየና ሞት ወደማይነካው አካልነት መቀየር እንደሚችሉ ያምኑ ነበር። ይህም ኔክስት ቬልቮይም ቀጣዩ ደረጃ ማለት ይጠሩታል። ሞት አይነካንም ብለው የሚያምኑት እነዚህ ሰዎች መስራቻቸው ኔትልስ በ1988 ዓ.ም. በካንሰር ሲሞት እምነታቸውን በትልቁ ተንገዳግዶ ነበረ። ሆኖም ግን አልፈረሱም። ይህ ሰውነታችን ለነፍሳችን እንደ መንቀሳቀሻ እንደሆነና ስጋ ቢሞትም ነፍሳቸው ቀጣዩን ደረጃ እንደምትቀላቀል ማመንና መግለጽ ጀመሩ። ማርች 26፣ 1997 ዓ.ም. የሳንዲያጎ ፖሊስ ዲፓርትመንት 39 የቡድኑ አባላት ሬሳ በአንድ ቤት ውስጥ አገኘ። ይህም የመስራቹን አፕሎይትን ይጨምራል። የሚሆነው ሰዎቹ አምልኮ በሚመስል መልኩ እራሳቸውን በማጥፋታቸው ነው። ይህም ወደ ቀጣይ ደረጃ ለመጓዝ ያደረጉት ነገር እንደሆነ ተገልጸዋል። የአሳዛኝ ሁኔታ ከመፈጠሩ በፊት የሃይማኖት እንቅስቃሴው በዌብሳይቱ ላይ ወደ ገነት የመግቢያው ጊዜ እንደደረሰና 22 ዓመታት ምድር ላይ የጠበቁት ጊዜ ተጠናቆ ተመርቀው ወደ ቀጣዩ ደረጃ እንዲሄዱ እቺንም ምድር ለቀው ቲስ ቡድን በተባለ ዩፎች ወደ ሌላኛው ዓለም እንዲሄዱ ተናግረዋል። እምነታቸው ራሳቸውን እስከ ማጥፋት እንዳደረሳቸው መመልከቱም በጣም አሳዛኝ ነገር ነው። በተለያዩ ነገሮች ለማመን ራሳችንን ለዛ ነገር የማስገዛት ዝንባሌ ያለን ሰው ልጆች እንዲህ አይነትና ከዚህም ወጣ ያሉ እምነቶችና አስተሳሰቦችን ስናራምድ ቆይተናል። ወደፊትም ወጣ ያሉ ነገሮችን የምንሰማበት እድል ከፍተኛ ነው። ለዛሬ በዚህ አበቃን። በቸር ይቆየን።